ሰላም እንዴት አላችሁ? ቤተሰቦች እንግዲህ የመካከለኛው ምስራቅ ጉዳይ በርካቶች በጣም በተስፋ እየተመለከቱት ባለበት ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ወደ እስራኤልና ግብጽ እንደሚጓዙ ይፋ ሆኗል። ትራምፕ ወደ እስራኤል ብቅ የማለታቸው ሚስጥር ደግሞ የፖለቲካ አንደምታውን መልካም ሊያደርገው እንደሚችል እየተነገረ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከመምጣታቸውም ባሻገር ደግሞ በ እንደዚሁም በሊባኖስ በደቡባዊ ሊባኖስ በተለይም እስራኤል ጥቃት አድሳ የሰው ሕይወት ማለፉ ደግሞ ሌላ አይነት ውጥረት ሊፈጥር ይችላል የሚል ፖለቲካዊ ስጋት ያለባቸው ሰዎች እየተበራከቱ ይገኛል። እነዚህ ሁለት ጉዳዮችን እንደዚሁም ደግሞ ከኢራንም ጋር ያሉ ጉዳዮችን በስፋት የምነግራችሁ ይሆናል። እንደተለመደው ቢኒያም ካሴነኝ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሎ የተለያዩ ሀሳቦችን መስጠት ትችላላችሁ። ከዛ አንጻር ጉዳዮችንም ማየት ይቻላል እና እንግዲህ ለማንኛውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ እስራኤል የሚያቀኑ ይሆናል። ወደ እስራኤል ሲያቀኑ እንግዲህ ሰኞ በሚደረገው የጋዛን ተኩስ አቁም የተመለከቱ መረጃዎች ወይም ደግሞ ጋዛን የተመለከተ ተኩስ አቁም በሚደረግበት ሰዓት ላይ እዛ ላይ ለመሳተፍ በግብጽ ማለት ነው። ሰኞ እንግዲህ ፕሮግራሙ ይፈረማል፣ የተኩስ አቁም ስምምነቱ ማለት ነው። እሱን ተከትሎ ደግሞ ፕሬዚዳንት ዶናልድ ትራምፕ በቦታው ላይ በግብጽ ይገኛሉ ተብሎ ይታሰባል። ከዛ በፊት ግን ፕሬዚዳንት ዶናልድ ትራምፕ በየአካባቢው ወይም ደግሞ በተለያዩ ቦታዎች እንቅስቃሴ ሲያደርጉ የሚከተሉባቸው መንገዶችን እንደዚሁ ግራ ቀኝ ማየትም ያስፈልጋል እየተባለ ይገኛል። ና ይሄኛውን ትንሽ የፖለቲካ መንገዱን ለመጥረግ ያስፈልጋል ተብሎ ይታሰባል። ፕሬዚዳንት ዶናልድ ትራምፕ አቋማቸው በግልጽ የሚታወቅ ቢሆነም በእስራኤል ና በሀማስ መካከል ተኩስ አቁም በማድረግ ትልቅ ሚና የተጫወቱ ትልቅ ፖለቲከኛ ናቸውና ስማቸው ከፍ ብሎ ወደፊትም ሊነሳ የሚችል ሆኖ ተመዝግቦላቸዋል። ስለዚህ ፕሬዚዳንት ዶናልድ ትራምፕ በዚህ አጋጣሚ ወደ መካከለኛው ምስራቅ ብቅ ብለው በተለይም በእስራኤልና በግብጽ ሄደው የተለያዩ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ወይም ደግሞ ወደ እስራኤል ብቅ ይላሉ የሚለው ትርጉም በጣም በበርካቶች ዘንድ መነጋገሪያ ሆኗል። የፖለቲካ ሂደት ያለው አይደለም ይህ ጉዳይ። አለማችን ላይ ካሉ በጣም ብርቅ ከሚባሉ የፖለቲካ ግንዛቤዎች ውስጥ ይሄኛው በስፋት በበርካቶች ዘንድ ሲታይ እንደነበረው በጣም በተስፋ ወይም ሰዎች በሚያስቀምጡት የፖለቲካ ማዕቀፍ ውስጥ የራሱን የፖለቲካ ግንዛቤ የሚፈጥር ነው ግን ፕሬዚዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ብቅ ሲሉ ምን አይነት የፖለቲካ ሂደቶችን ሊከተሉ ይችላሉ የሚለውም እንደዚሁ በበርካቶች ዘንድ መነሳት ያለበት ጉዳይ ሆኗል። ፕሬዚዳንት ዶናልድ ትራምፕ እንደምታውቋቸው ወደ መካከለኛው ምስራቅ ብቅ ሲሉ በእስራኤል ፓርላማ ወይም ደግሞ ክነሴት ንግግር ያደርጋሉ። ፊት ለፊት ነው እንግዲህ ንግግር የሚያደርጉት። ያ ማለት ለፕሬዚዳንት ዶናልድ ትራምፕ ትልቅ ስም እና ዝና ያለው ሆኖ ይመዘገብላቸዋል የሚል ትርጓሜ ያለው ይሆናል። ምክንያቱም ደግሞ ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎችና ና ሂደቶች መንገዶችን የሚቀይሱባቸው ወይም ለአለማችን ሰላም ይሆናል ብለው ያሰቡትን ጉዳዮች እያስፈጸሙ ያሉበትን እድል ስለፈጠሩ ከዚህ አንጻር በበጎ ብዙዎች ሊያሉላቸው ችለዋል። ይህኛው ምናልባት እንግዲህ ፕሬዚዳንት ዶናልድ ትራምፕ በእስራኤል ክነሴት ላይ ሲገኙ ወይም ደግሞ በእስራኤል ፓርላማ ላይ ሲገኙ አንድ መቶ ሀያ መቀመጫ ያለው ነው የእስራኤል ክነሴት ወይም ደግሞ ፓርላማ። እዛ ላይ ተገኝተው ንግግር ሲያደርጉ ደግሞ ትርጉሙ ከባድ የሚባለው ለፕሬዚዳንት ዶናልድ ትራምፕ ያላቸውን እምነት የሚያሳይ ነውና፣ ይሄኛው በእርግጥ በብዙዎች ዘንድ በተስፋ የሚታይና የሚቆጠር ነው ከዚህ በፊት የነበሩ አንዳንድ ሂደቶችን በውጥረት መልክ ሲታዩ የነበሩትን ደግሞ ለማርገብ እድሉን ይፈጥራልም ተብሎ ይታሰባልና ብዙዎች በተለያየ አቅጣጫና በተለያየ መንገድ እንደዚህ አይነት ጠንካራ ፖለቲካን የሚያራምዱበት አውድ መፈጠሩንም በግልጽ ያስቀመጠ ሆኗል። ፕሬዚዳንት ዶናልድ ትራምፕ እንግዲህ በዚህ ልክ በየትኛው ሀሳባቸው ወይም ደግሞ ጥንካሬ ይቀጥላሉ የሚለው ደግሞ ብዙዎች ጥያቄ እያነሱበት ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ ይሄኛውን የጋዛውን ጉዳይ ሴኪሪ በማድረጋቸው ትልቅ ስም አግኝተዋል። ፕሬዚዳንት ዶናልድ ትራምፕ የጋዛውን ተኩስ አቁም፣ ከዚህ በፊት እንግዲህ የትኛውም ሀይል በየትኛውም አጋጣሚ የጋዛውን ተኩስ አቁም ሴኪሪ ማድረግ ያልቻለ ፖለቲከኛ ነበረ፣ ዓለም ላይ ያለው ግን፣ ራሳቸው ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህ ልክ ተንቀሳቅሰው ትልቅ አይነት አንደምታ ያለው ወይም ደግሞ ትርጉም ያለው ሂደትን ተከትለው እዚህ ላይ መድረሳቸው በበርካቶች ዘንድ በጣም በተስፋ እየታየ ይገኛል። ምክንያቱም የአሜሪካ ፖለቲከኞች እንደምታውቋቸው ከሃሪ ኤስ ትሩማን 1948 ጀምሮ ለእስራኤል ያላቸው የፖለቲካ አመለካከት የሚታወቅ ነውና ይሄ ምናልባት መፍትሔ ሊያመጣ ይችላል ተብሎ ይታሰባል። ሜይ ቢ አሜሪካ አሁንም አቋሟ ላይታወቅ ይችላል የሚል ጥያቄ ቢነሳም ግን አሁን ባለ ሁኔታ ለጋዛ ሰዎች ሰላም ማምጣት የቻሉ ብቸኛው ፕሬዚዳንት ሆነዋል የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ያለፉት ሁለት አመታት እንደዚህ አይተን ስለማናቅ ማለት ነው እና ይሄ በጣም ትልቅ ስም ያለው ሆኗል። የትራምፕን አካሄድ በርካታ ሀገራት፣ የአረብ መሪዎች እያመሰግኗቸው ይገኛል። አረብ አሜሪካን ባከርስ የሚባሉትን በተለይም ደግሞ በጣም በትልቁ ፕሬዚዳንት ዶናልድ ትራምፕ ትልቅ ስራ ሰርተዋል፣ በሚል ስማቸው ከፍ ብሎ እየተነሳ ይገኛል። እና ይሄኛው ሜቢ ውጥረቶች ሊረግቡ የሚችሉበትን እድል ወይም ደግሞ አሁዱን ራሳቸው ፕሬዚዳንት ዶናልድ ትራምፕ ሁኔታዎችን፣ ውሳኔዎችን ያሳለፉባቸው መንገዶች ደግሞ በብዙዎች ዘንድ በበጎው ቢታይም ጥያቄዎች የሚያነሱ አሉ። ምክንያቱም የሁለቱ አገራት ወይም ደግሞ እስራኤልና ፍልስጤም የሚባሉ ሀገራት ጎን ለጎን ይመስረቱ ወይ ሳይ መስረቱ የሚለውን ጉዳይ ያነሳ ስላልሆነ ግን በበርካቶች በጥሩ ቢታይም ጥያቄዎች ደግሞ መነሳትም የተገባ ሊሆን ይችላል። የፍልስጤሞች አሁን ማየት የሚቻለው ወደ ኖርዘርን ጋዛ፣ ወደ ሰሜናዊ ጋዛ እየተመለሱ ይገኛል። እንግዲህ እስራኤል በተለያዩ ፕሮጀክቶች እንቅስቃሴ ውስጥ ናት። እስራኤል ግዛቷን ለማስፋት የተለያዩ ስራዎችን እየሰራች ነው በሚል በርካታ ሰች ትችት ቢሰነዝሩባትም ግን አሁን ባለ ሁኔታ ደግሞ እስራኤል ተኩስ አቁሙን ተቀብላ የመጀመሪያውን ዙር ወታደር የማስወጣት ሂደት ጨርሳ ተመልሳለች። ወይም ደግሞ የመጀመሪያው ዙር ተጠናቋልና ይሄኛው ምናልባት በጎ ነገር ሊፈጥር እንደሚችል ይገልጻል። ብዙዎች በብዙ መንገድ የሚመለከቱት ጉዳይ ቢሆንም ግን ሰማንያ አምስት በመቶ የሚሆነው የሀኔኑስ አካባቢ ያለውን እንኳን አካባቢ ስትወስዱ ሰማንያ አምስት በመቶ የሚሆነው የወደመ ነው። ሀኔኑስ ሰማንያ አምስት በመቶ እንግዲህ የአካባቢው አስተዳዳሪ ናቸው ን ያስቀመጡት ስናሄ በተጨማሪም ደግሞ አራት መቶ ሺህ ቶን የሚሆን ራበል ይሄ ፍርስራሽ ወይም ደግሞ የወደቁ ቁሶች የሚታዩበት ፍርስራሽ ማለት ነው በጥቅሉ የሚታይበት ሆኗል፣ እና ይሄ ሌላ ትርጉም ብቻ ሊሰጠውም የማይገባ ሆኗል። አራት መቶ ሺህ ናቸው እንዳልኳችሁ። ከዛም ውጭ ደግሞ ሶስት መቶ ኪሎ ሜትር የሚሆነው የሀን ዩኒስ የዋተር ኔትወርክ እንደዚሁ ደግሞ ዲስትሮይ ሆኗል የሚል ሀሳብም ተሰጥቷል። ሰባ አምስት ፐርሰንት የሚሆነው ወይም ደግሞ በመቶ የሚሆነው እንደዚሁ ከዚሁ ከውሃ ስዌረጅ ጋር በተገናኘ ግሮች ሊፈጠሩ እንደሚችሉ እየተቀመጠ ነው። አምስት ሺ የፐብሊክ ኦፕሬሽን ካሪድ በ24 ሰዓታት ውስጥ ተደርገዋል። እንግዲህ አንድ ሺ ሁለት መቶ የጤና ወይም ደግሞ የመድኃኒት ተልእኮዎች በዛ አካባቢ እንደተፈጸመም ተነግሯል። በጋዛ ማለት ነው። ስምንት መቶ አምሳ ሪስኪው ኤንድ ሪሊፍ ሚሽንስ ካሪድ አውት እንግዲህ የተለያዩ ስራዎች ተሰርተዋል ማለት ነው። እነዚህ እነዚህ በጣም ብዙዎች በመልካም የ የሚታዩ ሆነዋል እና ይሄኛው ምናልባት የወደመውን በስፋት የሚያሳዩ የፖለቲካ አውዱን ሌላ አይነት መልክ ለማሰጠት የሚፈልጉ ቢኖሩም አሁን ባለው ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጣም ጥሩ የተባለውን ስራ ሰርተዋል እና ሜቢ አንዳንድ ጉዳዮች ደግሞ አስቸጋሪ ሆነው ሊቀጥሉ እንደሚችሉ ይገመታል። ምናልባት እስራኤል በዚህ ልክ ስታቆማለች ወይ የሚለውም አሁኑ አሁኑ ሌሎች ጥያቄዎች እንዲነሱ የሚያደርግ ሆነዋል። የሊባኖስ ጥቃቴን የሚያሳይ ሆነዋል። መነሳት ያለበት ጉዳይ ነው። በደቡባዊ ሊባኖስ በተሰነዘረ ጥቃት የሰው ህይወት አልፏል። እንግዲህ እስራኤል ደቡባዊ ሊባኖስ ላይ የከባድ ጥቃት አድርሳለች ማለት ነው። የአየር ጥቃት ነው። ከዚህ ይህን አየር ጥቃት ተከትሎ ደግሞ ምን አይነት ነገር ሊመጣ ይችላል የሚለውም እንደዚሁ በጥያቄ መልክ ሊነሳ ይችላል። ጆሴፍ አውን የሊባኖሱ ፕሬዚደንት ናቸው። እንግዲህ የእስራኤልን ጥቃት ያወገዙት እስራኤል ቱደይ ዛሬ ነው ጥቃቱ የተፈጸመው በ አልናጃሪያ በሚባል አንድ አካባቢ ነው። እንግዲህ ቢያንስ ያንድ ሰው ህይወት መቀጠፉ ተሰምቷል። እና እነዚህ ጉዳዮች ምንድናቸው የሚለውንም በተለያየ አቅጣጫ ሰዎች እየተመለከቷቸው ነበር ና ይሄኛው በጣም አለማችን ላይ መነጋገሪያ ከሆኑ ጉዳዮች ውስጥ ሆኗል። ና ዋንስ አገን የደቡብ ሊባኖስ አንደርፋየር ወይም ደግሞ በጣም ከባድ በሆነ የእስራኤል ጥቃት እየተፈጸመበት እንደሆነ እስራኤል እጇን ጣጥፋ እንደማትቀመጥ አሁንም የተለያዩ ጥቃቶችን ልሰነዝር እንደምችል ማሳያ ተደርጎ የተወሰደባት ሆነዋል። እና ይሄኛው ምናልባት እስራኤል በተደጋጋሚ አስራ ዘጠኝ ስልሳ ሰባት ላይ የነበረውን ጦርነት እንኳን ስናነሳው አስራ ዘጠኝ ስልሳ ሰባት ላይ የሶሪያ በወቅቱ የነበረው በፈረንጆቹ አቆጣጠር በአስራ ዘጠኝ ስልሳ ሰባት በወቅቱ የነበረው ኦፍኮርስ፣ የአሳድ ቤተሰብ ነው ያኔ በነበረው ጊዜ እንኳን የጥቃት ሊሰነዘር የቻለበትም ወይም ደግሞ መካከለኛው ምስራቅ በጣም ሰፋ ባለ ጉዳይ ውጥረት ውስጥ የገባው እስራኤል ጥቃት ስለሰነዘረች ብቻ ሳይሆን ሶሪያ ለማጥቃት እስራኤልን ስትዘጋጅ ነበረና እሱን ተከትሎ ደግሞ እነ ሙሼ ዳያን የሚባሉት የእስራኤል መከላከያ ሚኒስትር ይዛቅ ራቢንን ተክተው መከላከያ ሚኒስትር የነበሩት አስራ ዘጠኝ ስልሳ ሰባት ላይ የስድስት ቀናቱን ጦርነት በማስነሳትና በዛ አካባቢ ከ እንግዲህ ወደ ሶስት መቶ የሚሆኑ የግብፅን ጉዳዩ ከሶሪያ የሶሪያ አምስትና ስድስት የሚሆኑ አውሮፕላኖች ተመተው ወድቀው ነበረ። ሶሪያ እስራኤል ላይ ጥቃት እንደምትሰነዝር ወይንም ደግሞ ዊዝን አናወር ወይም ደግሞ በስድስት ሰዓታት ውስጥ እስራኤልን ሙሉ በሙሉ እናጠፋታለን የሚል ሀሳብ ነበራቸው የወቅቱ የሶሪያ ፖለቲከኞች። እና እሱን ተከትሎ እስራኤል እንግዲህ የተለያዩ እንቅስቃሴዎችን አድርጋ ሶሪያ በቀሰቀሰችው ጦስ እነ ናስር፣ ገማል አብደል ናስር ማለት ነው፣ የግብጹ ፕሬዚደንት አብረው እንደሚሰሩ ወይም ደግሞ የተሳሳተ መረጃ ደርሷቸዋል ይባላል። ኤንወይ የስድስት ቀናቱ ጦርነት በዛ መንገድ ተቀስቅሶ ዋጋ ከፋዋ ግብጽ ሆና ተመዘገበች። እስራኤል በዛ አጋጣሚ አሁን ካላት ግዛት ሶስት እጥፍ ነው ያሳደገችው በጋዛ በኩል በሲናይ በኩል በዌስት ባንክ በኩል በተለያዩ አካባቢዎች ላይ እንደዚህ ሰፋ ለማድረግ እድሉን አግኝታ ነበር። ና በሊባኖስ ሳይቀር ጦርነቶችን ወደ ግዛት ለማስፋት ትጠቀምበታለች የሚሉ መረጃዎችም እንደዚሁ በስፋት እየወጡ ነበር ና ይሄ ምናልባት ጉዳዮች እንደዚህ ጥያቄዎች የሚነሱበት ቢሆንም ግን እስራኤል የምትፈጽማቸው ጥቃቶች ወይም ደግሞ አብራ የቀጠለችበትን ሂደት ለሚመለከቱ ሰዎች የፖለቲካዊ ብቻም ሳይሆን አሁን ባለው የመካከለኛው ምስራቅ ውጥረትም የራሷን አሉታዊና እንደዚህ ደግሞ አስቸጋሪ የሆነውን አውድ መፍጠር የሚያስችል የፖለቲካ አካሄድ ልትከተል እንደምችል በግልጽ ያሳየ ነው እና እንደዚህ እንደዚህ አይነት ሂደቶች ቢ ብዙ ሰዎች እንደሚያነሱትን ብቻ ሳይሆን አስቸጋሪ ጊዜያትን በቁጥጥር ስር ለመዋል ወይም ደግሞ መፍትሄ አልባ የሆኑ ውጥረቶችን ዛሬም በተለየ አቅጣጫ አጠናክሮ ለመቀጠል አሊያም አስቸጋሪውን ብቻ ሳይሆን መልካሙን ጊዜ እየመጣ ነው የሚል ትርጉምና አንደምታ ያለው ስሌት ውስጥም ለመግባት እንደዚህ አይነት ጉዳዮች ያስፈልጋሉ ተብሎ ስለሚታሰብ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ በጥቅሉ ያደረጉት ጉዳይ ይሄኛውን ተስፋ የሚያሰጥ ነው። ባይዘው የ ፍልስጤም ሰዎች ከደቡባዊ ጋዛ ወደ ሰሜናዊ ጋዛ የሚሄዱበትን መንገድ የሚሄዱበትን አስፈሪ የሆነ ጉዞ ስትመለከቱ እጅግ አስደንጋጭ ነው እና ይሄኛው ስለዚህ በዚህኛው አጋጣሚ ደግሞ ተኩስ አቁም ማድረጉም ወሳኝነት እንዳለው ይነገራል። ይሄኛው ግን ብቻውን የሚቆም ወይም ደግሞ የእስራኤልና ሃማስ ውጥረት ላይ ብቻ የሚቆምም ሳይሆን በተለየ አጋጣሚ የተለየ ጊዜንና ሂሳባዊ ስሌትን አሰናስኖ መምጣትን በግልጽ የሚያስቀምጥ ወይም ደግሞ የሚጠቁም ያደርገዋልና ብዙዎች ብዙ ጥያቄ የሚያነሱበት ነው። ግን አሁን ባለ ሁኔታ ተኩስ አቁሙ በጎ የሆነ ምላሽ ይኖረዋል ተብሎ የሚታሰባልና እንደዚህ አይነት ሂደቶችን በምን መንገድ ማስቀጠር ይቻላል የሚለውንም ማሰብ ያስፈልጋል እየተባለ ይገኛል። ኤንዌይ እናንተ ሀሳብ ካላችሁ አሁንም ማጋራት ትችላላችሁ። ቢኒያም ካሴ ነበርኩኝ እጅጉን